አሰላሙ አሌይኩም ወራህማቱላሂ ወበረካቱ። አባይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከ አልሐምዱላ ሁሉ ሰላም ነው። እንሻላ ዛሬም እንደተለመደው ክፍል ስድስት ቅድሚያ ለአቂዳ የሰላፎች አቂዳ እንዴት ነበር የሚል ጥያቄና እስከ መልሱ ይዘመጡ ች ነ እንሻላ። እና ነባር የሆናችሁ ላይክ ቪዲዮ እዩ አዲስም የሆናችሁ ደግሞ ሰብስክራይ ላይክ አርጉ ማለት ነው ማበረታቱኝ ወደች ሻላ ትዕዛዝ ትክክለኛ መልስ እውነት ወይንም ሀሰት በሉ ነው የሚለው ጥያቄ አንድ ስለ አቂዳ መመር መለት ህይወት እንዲቀጥል እድል መስጠት መለት ነው በዱኒያም በአሄራም ይላል እውነት ማለት ነው ጥያቄ ሁለት አላህ ስብሃነ ወተዓላ ምን ይላል? አዎ ከለቅቱል ኢነ ወል ኢንሳ አለ እያቡዱ ይላል ሁነት ማለት ነው። ጥያቄ ሶስት የሁሉም ነቢያቶች የሁሉም መልእክ መልአክተኞች ዲናቸው ሪሳላቸው

አከርን ነው ወል አሂርን ነው። እንደዛ ነው መሰለ። የጽሑፍ ተሳስቷል! የመጀመሪያዎቹም የመጨረሻዎቹም ህዝቦች ዲን ነው እውነት። ጥያቄ አምስት እስልምና በውስጡ እጅ መጠስት መስጠት መስጠት እንዴ ማለት ነው መሰለኝ፣ ግን አንዳንዴ ጽሑፍ ይሳሳታል። ይሄ በድምጽ ስለሆነ ማለት ነው፣ መልስና ጥያቄ የሚመጣው ይፈልጋል። እጅ መስጠት አለብን ለትክክለኛው አቂዳ እውነት ማለት ነው። እና አንዳንድ ቦታ ላይ የተሳሳተ እናንተም ማስተካክሉ። ያው አዲስ ተማሪ ስለሆንኩኝ ሻላ መጽሁፍም ይሳሳታል ማለት ነው ጥያቄ ስድስት አላህ ከከለከለን መከልከል ይህ እስትስላም ነው አላህ በዘዘን መሰረት ይህ እስልምና ነው ይህ በአበዲያ ነው ይላል እውነት ማለት ነው። ያው አውዶ ጥያቄ የምናመልስ ስንሰራ አውዶ አለ። ግን ያን አውዶ ማረብ እኔ አልችልም። ያው ኮፒራይት ላይ ስለሚይዘኝ ማለት ነው። እና በዚሁ መንጣት ነው የቻልኩትና ኢንሻላህ፣ ያው አልፎ አልፎ ማብራሪ ያስፈልገው ነበረ። ያው እንግዲህ ያን አውዶ ወደምጭ መልሽ፣ እኔ ያን ለመዘርዘር ብዙም ጭንቅላቴ ሀፊዛ አይደለሁም። እና እንሻአላህ ያን የተማርኩትን እኔም እናንተም ተማሩ ማለት ነው። ማታቁ ምታውቁ ደግሞ አብራሩ በኮሜንት እንሻላህ። ጥያቄ ሰባት እስልምና ምዘን ነው እስልምና ሚዛን ነው። ምንም ምንም አይሸውድም። ነገ ሁሉም ብቻውን ከአላህ ጋር ይተሰበል ይታሰባል እንዴ ማለት ነው ይላል። የዛሬው ጥያቄማ ጨርሶ ስህተት ነው ጽሁፉ ሁላ ከምር እና ያው አስተካክሉትን የሚያስተካከሉት ነው። የተቻለኝን ያክል ያው አንዳንድ ነጥብ ተያዝ ማስተካከል እንችላለን። ጥያቄ ስምንት ነብያቶች ወዲ መች መመቾች ነብያቶች ወንድማማቾች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ አባት የተገኙ መለት ነው። ካንድ አባት የተገኙ እንደ ማለት ነው ማለት ነው ነብያቶች ወንድማማቾች ወይ ናቸው ሁላቸውም። ብለን እንይዘዋለን እንደ ማለት ነው መሰለኝ። አዎ ቪዲዮው ላይ የረሳሁት ነው የማብራራት። ጥያቄ ዘጠኝ ነቢያች ብሎ ማለት የሚሰያቸው ነቢዮች ብሎ ማለት የሚሰየቻቸው የሚሰየሙት እንደ ማለት ነው። በአንድ አባት እንዲያ ምናገኙ ከአንድ አባት እንደሚገኙ እንደ ማለት ነው። ወዲ መመቾች ወንድም አማቾች ማለት ነው። ነብያቶች ማለት ከአንድ አባት የተወለዱ ያክል ወንድም አማቾች ማለት ነው እንደ ማለት ነው። ቪዲዮ ላይ ማለት ነው አስታውሳለሁ የተማርኩትን እዚህ ላይ የጽሑፍ ላይ በጣም የዛሬው ዝብርቅርቅ ያለ ነው። ብቻ ሻላ እናስተካክለው ማለት ነው። ጥያቄ አስር አለት ብሎ አለት ብሎ ማለት አበታቸው አባታቸው አንድ የሆነ ከተለያዩ እናቶች መወለዱአ ወዲ አንድ አባቶች የሚወለዱ ከተለያየ እነሱ እናቶች መወለዱአ ወዲ ማማቾች አለት በለሉ ይባላሉ። ከአንድ አባት ተተለያዩ እናቶች የሚወለዱ ወንድማማቾች እንዴ ማለት ነው ነው። ጽሁፉ ከምራውፍ በልኝ ተዘበረርጓል እና ያው የድምፅ ጽሁፍ ስለሆነ ዝብርርቅ ነው ያለው። እና ነቢያቶች ከአንድ አባት ከተለያየ እናት የተወለዱ ያክል ናቸው እንዴ ማለት ነው ማለት ነው አለት አለት ብሎ ማለት አባቶቻቸው አንድ ይሆናል ከተለያዩ እናቶች የሚወለዱ ሚወለዱ ወንድማማቾች አለት ማለት ይበለሉ ማለት ይባላሉ። እንደዛ ነው ኢንሻአላ። ሁላችንንም ነድናችን ጠንካራለህ ያድርገን ኢንሻአላ። ያወዕነውን ነው ለማያውቁና አካፍል። ያው እንግዲህ ነው ዛሬው ጽሑፍ ትንሽ ተዘበራርጓል። ኢንሻአላ ያው የተቻላችሁን ያክል አስተካክሉት። እኔም ያንዝሮ እያስተካከልኩ ያነበብኩ ይመስለኛል። ያው የመስኮት ተማሪ ነኝ እኔም እያወለጋገርኩ ነው የማነበው እንሻላ ያው እንደ ጽሁፉ በግልጽ ይታያል ማንበብም የፈለጋችሁ ማለት ነው በእኔ ድምጽ ብቻ ሳይሆን ጥያቄ አንድ ጥያቄ ሁለት ጥያቄ ሶስት ጥያቄ አራት ጥያቄ አምስት ጥያቄ ስድስት ጥያቄ ሰባት ጥያቄ ስምንት ጥያቄ አስር እንደዚህ በደንብ ይታያል ጽሑፉ። ያው የሚስተካከለውን ነገር አስተካክላላ ያውን የሚያስቆት ተማሪ ስለሆን ከያማክላ አስተካከልኩትም ኢንሻአላህ አባይ ያው አውዶ መልቀቅ አልቻልኩም፣ ያው አዲስ ስለሆንኩኝ። እንደዚህ ተማሩ ማለት ነው በጽሑፉ እያስተካከላችሁ ሀገራችን ናት ጀዛኩም አላሁ ኸይርን አመሰግናለሁ መጣችሁ ለምትበረታቱኝ በርቱ እናንተም እኛም እንበርታ እንሻአላህ